ታስረዳኛለ ትልቁ ማስረጃው ጳውሎስ ራሱ ጳውሎስ እንዳለ መላእክቶች ላይ ከአስራአራቱ መላእክቶች አስራ ሶስት ላይ አንደኛው አስራአራቱ የእሱ ነው። መላእክቶች ላይ ጳውሎስ ኢየሱስን እና እግዚአብሔርን ለይቶ ነው የሚናገራቸው። ጸጋና ሰላም ከአባታችን ከእግዚአብሔር እንዲሁም ከኢየሱስ ክርስቶስ እያለ እግዚአብሔር እና ኢየሱስን ነጣጥሎ ነው የሚናገረው። እግዚአብሔርና ኢየሱስ እንደሚለያየ ትልቁ ማስረጃ ራሱ ፓውሎስ ነው። ሁሉ ቦታ ላይ እንዳለ መልእክት ሲጽፍ ጊዜ ከእግዚአብሔር ከአባታችን ከኢየሱስ ክርስቶስ እያለ ለያይቶና ለጥሎ ይናገራል። ሌላው ነገር ኢየሱስ ክርስቶስ ሰው ነው እግዚአብሔር አምላክ እንደሆነ ይናገራል። ኢየሱስ እኔ ሰው ነኝ ይላል። እግዚአብሔር እኔ አምላክ ነኝ ይላል። በፍፁም አይገናኝም። እግዚአብሔር ቃል በቃ እኔ ሰው አይደለም ይላል። ኢየሱስ እኔ ሰው ነኝ ይላል። እግዚአብሔር እኔ የሰው ልጅ አይደለሁም አ ኢየሱስ ደግሞ እኔ የሰው ልጅ ነኝ። እግዚአብሔር አልሞትም ይላል። ኢየሱስ ደግሞ ሞቻለ አለ እ የተለያዩ ናቸው በሁሉ ነገር። እሺ ጥያቄ ያለሁ ከላይ ባቢ ነው የሚለው። ባቢ ሰላም ነው ሰላም ነው። እንዴት ነህ? ሄሎ፣ እግዚአብሔር ይመስገን። እንዴት ነው? ስላስገባኝ እግዚአብሔር ይመስገን። ሰላም ነው። ጊዜ ስለተቀበልኝ አመሰግናለሁ። አንዳንድ ጥያቄ ነበረኝ ወንድሜ። ሄሎ፣ አልሰማም። ይሰማል፣ ይሰማል። ጥያቄ ነ እሺ ማለት እኔ እንኳን ስለ አልመሲሁ ስለ ኢሳ ወይም ስለ ኢየሱስ ክርስቶስ እና ስለ ሌሎቹ ነቢያቶች ነብዮች ነበር ልጠይቅ ያሰብኩት። እሺ ማለት ይሄ አልመሲሁ ወይም ደግሞ ኢየሱስ ክርስቶስ ከመጡት ነቢያቶች መካከል ያለ ወንድ ልጅ ያለ ወንድ ዘር ፈሳሽ የተፈጠረ የሆነ ማለት የሆነ በቃ ምን ልበል ሚራክል በሆነ ነገር የተፈጠረ ሰው ነው እና ከመጡትም ከአላ መልክተኞች ሆነ ወይም ደግሞ በእኛም በክርስቲያኖቹ ከነዚህ ከአስተማሪዎቹ ከነ ሙሴ፣ ከነ ያዕቆብ፣ ከነ አብርሃም ማለት ከእናንተ ከልዩ የተሻለ ቦታ አይሰጠውም? ይሰጠዋል ብዬ ነው ማምለው። ምክንያቱም የሆነ ሚራክል በሆን ነገር ካለ ወንድ መፈጠር አንድ ራሱ ተአምር ነው። ሁለተኛ ደግሞ እዚህ ሞተውም አልቀረም አላ ወይ እግዚአብሔር አመሳስሎም ይሆን አሳርጎታል። ብቻ በፍርድ ቀን ይምታ ይሞት ያኔ እኔ አላውቅም። እሱን ግን ምን አይነት ክብር ነው ማለት ከሌሎቹ ነቢያቶች የተለየ ክብር ቦታ የተለየ ቦታ እንዲሰጠው አያደርግም አታስባለ ኢየሱስ ክርስቶስ ብከኛ ዘንድ በጣም የተከበረ ነብይ ነው። በጣም የተከበረ ነብይ ነው። ከነብያቶችም ኡሉል አዝም ከሚባሉ አምስት ታላላቅ ነብያቶች አሉ። ማንም ነብይ ደረጃቸውን የማይደርስባቸው ከእነዚያ መካከል አንደኛ ነው።

ሩሄና ወጀዓልናሃ ወብነሃ አየተን ሊልዓለሚን እርሷንም ልጇንም ለዓለማት ሰው ሁሉ ተአምር አደረግኳቸዋል። ኢየሱስም ተአምር ነው፣ ማርያምም ተአምር ነችኛ ጋ ኢየሱስ ክርስቶስ ማንም ባልተገኘበት መንገድ ተገኝቷል። ማርያም ማንም ሰው ሳይገናኛት ልጅን ከእርሷ ተገኝቷል። ታዲያ በዚህ ላይ ግን ማን ነው ሊደነቅ የሚገባው ከተባላ ይህን ድርጊት በእነርሱ ላይ ያደረገው የአንዱ አምላክ ነው ልንደነቅበት የሚገባው ለምን ከተባለ ማርያምን በድንግልና እንድትወልድ አስተዋጽኦ ምንም አላደረገችም። ኢየሱስን በድንግልና እንዲወለድ ምንም አስተዋጽኦ አላደረግም። ማን ይሄን ያደረገው? የአንዱ አምላክ ነው። እናንተ ግን ይህን በዚያ በአንዱ አምላክ መደነቁን ከዚያ ይልቅ በምን አደረጋችሁ? ድርጊቱ የተደረገባቸውን አካል ውስጥ ተደነቃችሁባቸው። አድራጊውን ትታችሁ አድራጊ ሆኖ ልንደነቅበት የሚገባ ከአምላካችን ከአላህ ዘንድ የሆነ ነው። ይሄ መልአኩ ገብርኤልን ማርያም ጠየቀችው።

ኢየሱስ ክርስቶስና ማርያም በዚህ ድንቅ ተአምር ስራ በነርሱ ላይ የተሰራውን ምንም አስተዋጽኦ አላደረጉ። ይህን ስም ግን ጻድቅ አይደሉ እያርገኝ አደለም። ክርስቶስ ማርያምም ጻድቅ ናቸው ከእኛ ዘንድ። አላህ ቃል በቃል በቁርአን ላይ ከሴቶች መካከል ጻድቅ ያላት ማርያምን ነው የሚገርማቸው ወእሙሁ ስዴቆትን ይላል። እናቱ ማርያም ጻድቅ ነች ይላል።

እነዚህ አካሎች ይህን ድርጊት ያደረገባቸው የአምላክ ነውና፣ በዚያ በሰራባቸው በአምላክ እንደረቅ ነው፣ ሌላ አይደለም። ቤታቸዋን የተአምሩ ባለቤት አምላክ እንጂ ማርያም ወይም ኢየሱስ አይደለች። ማርያም ጻድቅ ነች፣ ክርስቶስ ጻድቅ ነው። ተአምራዊ ሰዎች ናቸው ሁለቱ። ማንም ባልተገኘበት መንገድ አምላክ አላህ ስብሐነው ተዓላ መሲሆን አስገኝቶታል። ቤታቸዋን አምላካችን አላህ ስብሐነው ተዓላ ሌላው ሰዎችን በአራት መንገድ ፈጥሯል። አንደኛ ያለ አባት ያለ እናት የፈጠረው አለ። እሱም ማነው? አዳም ነው። ሁለተኛ ከእናትም ከአባትም፣ እነሱም ማናቸው? እኔ አንተ አንቺ ነ ። ሶስተኛ ያለ እናት ከወንድ ብቻ፣ ማነች? ሔዋን ነች። ከአዳም ጎንኔ የተፈጠረችው የእሷ በጣም አስደናቂ ነው። ሌላኛው ማን ነው? ከእናት ብቻ ያለ አባት ማን ነው? እርሱ መሲሁ ዒሳ ዓለይሂ ሰላም ናቸው ታቸዋል በዚህ መልኩ አምላክ አላህ ሱብሓነሁ ወተዓላ በአራቱ መንገድ ፈጥሮ አሳይቶናል። ለምሳሌ ይህም አምላክ አላህ ሱብሓነሁ ወተዓላ ሰውን አስደናቂ በሆነ መንገድ ፈጥሮታል። በአራት አይነት መንገድ ፈጥሮታል። ከእናትና ከአባት፣ ከአባት ብቻ፣ ከእናት ብቻ በአራቱም አድርጎ ፈጥሯል አላህ ሱብሓነሁ ወተዓላ። ታዲያ ያንን ባደረገው ባድረጊው ነው መደነቅ ያለብን፣ በተደረገባቸው ሔዋን ያለ ሴት ከአዳም ጎን ለመፈጠሯ ምንም አስተዋጽኦ የላትም ነበር። በእሷ ሳይሆን የምንደነቀው ይህን እርሷን ባደረጋት ነው የምንደነቀው፣ በአምላክ አዳም ያለ አባት ያለ እናት ከአፈር ብቻ ለመሰራቱ ምንም አስተዋጽኦ አላደረገም። በአዳም ሳይሆን የምንደነቀው አዳምን ካለ መኖር ወደ መኖር ያመጣ ከአፈር ወደ ሰው የፈጠረ የሆነውን አምላክ አላህን ነው የምንደነቅበት። ክርስቶስ ኢየሱስ ከድንግል ማርያም ያለ ወንድ ዘርፈሳሽ ለመፈጠሩ ምንም አስተዋጽኦ የለው። ስለዚህ በማን ነው የምንደነቀው? ይሄም በእርሱ ላይ ባደረገው ነው የምንደነቀው። እኔ አንተ፣ አንቺ ለመገኘታችን ምንም አስተዋጽኦ አላደረግንም። በእኛ ሳይሆን የምንደነቀው በእኛ ላይ ይሄን ባደረገ ነው የምንደነቀው። አይደለም ወሚን አያቲሂ አን ኸለቀኩም ሚን ቱራብ ይልናል በቁርኣን ላይ። ከተአምራቶቼ መካከል እናንተን መፍጠሬ ነው። ያ ተአምሬ ማን ነው? የእርሱ ነው መሲሁን በዚህ መልኩ ተአምራዊ በሆነ መንገድ እንዲገኝ ያደረገው እርሱ ነው ማርያምን ያለ ወንድ ዘርፈሳሽ እንድትወልድ ያደረጋት እርሱ ነው ስለዚህ ያ ማርያም ጻድቅ ነች መሲሁም ጻድቅ ነው መሲሁ ከታላላቅ ነብያቶች ነው በጣም ከምናከብራቸው ከምንወዳቸው ነብያቶች መካከል አንደኛው ነው መሲሁ በጣም በርካታ ተአምራትን አላ ሰጥቶት ነበር የእውነተኛ ነብይነቱ ማረጋገጫ ናቸው እነዚያ ግን የአምላክነቱ ማረጋገጫ አይደሉም ተአምር ሲጀምር አምላክ ለነቢይ የእውነተኝነቱ ማረጋገጫ የሆን ዘንድ የሚሰጠው የሆነ ተሰጠ። መሲሁ የተባረከ ነው። አላህ ቃል በቃል በቁርአን ላይ ወጃዓለኒ ሙባረክን እንዳለ ይነግረናል። አምላክ አላህ ብሩክ አድርጎኛና ለመሲሁ ብሩክ ማለት ነው ማለት ነው። ሙባረክን አይነ ፋዕል ሊናስ ለሰዎች በጣም ጠቃሚ አድርጎኛል ማለት ነው። ሰዎች በመሲሁ ዘመን ማንኛውንም አካላዊ ህመም ታመው ወደ እርሱ አይመጡ የፈወሳቸው ቢሆን እንጂ ለምጽ ታሞ ሰው ከመጣ ወደ መሲሆ የዛኔ ይፈውሰው ነበር በአላህ ፍቃድ። ቢስሚላህ ብሎ በአላህ ፍቃድ ብሎ ይዳብሰዋል፣ ወዲያው ይፈወሳል። አ ማየት የተሳናቸውን ይፈውስ ነበር፣ መስማት የተሳናቸውን ይፈውስ ነበር፣ መናገር የተሳናቸውን ይፈውስ ነበር። ማንኛውም በሽታ ወደ መሲሆ መቶ የዛን ሳይፈውስ አይሄድም ነበር። ገብቶቻል አይደል ያው እና ይህ ግን ለምንድን ነው ከተባለ፣ እውነተኛ ከአምላክ ዘንድ የተላከ መሆኑን ማረጋገጫ። በዚህም ነው ራሱ ረሱሉላህ በኒ እስራኤል አንቀት ጅትኩም ቢያይት የሚረቢኩም ይላል። እኔ ወደ እስራኤላውያን ልጆች የተላኩላቸው መልእክተኛ ነኝ አለ። የመልእክተኝነቱ እውነተኛ መሆኑ ማረጋገጫስ ምናመጣ ከተባለ፣ አንቀት ጅትኩም ቢያይት የሚረቢኩም አለ። እኔ ከጌታችሁ የሆኑ ተአምራቶችን አመጣሁላችሁ አለ። እያችሁ የእውነተኛ መልእክተኝነቱ ማረጋገጫ ናቸው እነዚያ ታዲያ ሌላኛው ነገር ልናውቀው የሚገባ ነገር ምንድን ነው ከመሲሁ ምንድን ነው ከኛ የሚፈልገው የሚለውን በደንብ ልታስተውሉ ይገባል መሲሁ እንደው ዝም ብሎ ተአምራትን አሳይቶ አስቸብችበው ለመሄድ ነው በሰዎች ዘንድ አይደለም ከተአምራቱ በስተጀርባ ከኛ የሚፈልገዋል ለምንድነው የፈለገው የምንወደው ከሆነ ያንን ነው ማየት ያለብን ገብታችሁ አላርን አንድን ሰው ከወደዳችሁት ይህ ሰው ከ ምንድነው የሚፈልገው የምትወዱት ብዛው ትታዘዙታላችሁና መሲሁ ምናለ መጽሐፍ ቅዱስ ላይ እንዳነበባችሁት ብትወዱኝስ ትእዛዜን ትጠብቃላችሁ ያለው

ያናንዱን አንዱን አምላክ አምልኩ ሊል ነው የመጣው። እኔን አምልኩኝ ልል አልመጣም። እነዚህ ድንቅ ተአምራቶች የእርሱን አምላክነት ሳይሆን የእውነተኛ መልእክተኛነቱን ማረጋገጫ ናቸው። እዚህም ነው አላዛርን ሲያስነሳ ይተህ ከሆነ ወደ ሰማኝ ሰማይ ቀጥ አለና፣ አባት ሆይ ስለሰማኸኝ አመሰግንሃለሁ አለ። ሁልጊዜም እንደምትሰማኝ ያውቃለሁ አለ። ከዚህም ህዝብ ፊት ይሄን ይህን ቃል የምናገረው አንተ እንደላከኝ ያውቁ ዘንድ ነው አለ። አምላክ እንደሆን ያውቁ ዘንድ አለ አይደለም ያለው፣ አንተ እንደላከኝ ያውቁ ዘንድ ከአምላክ ዘንድ የተላከ እውነተኛ መልእክተኛ መሆኑን ለማሳየት ነው፣ አነዘረን ያስነሳው አንተ እንደላከኝ አውቁ ዘንድ። ስለዚህ እውነተኛ ከአምላክ ዘንድ የተላከ መልእክተኛ እና ነቢይ መሆኑን ማረጋገጫ ናቸው እነዚያ ተአምራቶች ሁላቸውም ማለት ነው። ዮሐንስ ወንጌል ምዕራፍ ቁጥር ሶስት ላይ ኢየሱስ ክርስቶስ ወደ ሰማይ ቀና ብሎ ምን አለ? አባት ሆይ አንድና ብቸኛ እውነተኛ አምላክ አንተን መስሁ ረበል ካዕባ በአምላኩ በጣም ቀናተኛ ነው። የአምላኩን ክብር ለማንም ለራሱ ሆነ ለማንም አይሰጥም። ሆኖችን ለዚያ ለአምላክ ብቻ ሰዎች እንዲገዙና እንዲሰግሩ ሊያስተምር የመጣ አንድ መልእክተኛና ነብይ ናቸው። ይሄ ነው። ባ ለጥያቄ ጠይቅ። በዚህ ላይ ያልገባም ካለ ክ ትችላለህ። እሺ ወንድሜ በጣም አመሰግናለሁ። ሁሉም ተመልሶልኛል እና አንድም ጥያቄ ያለኝ ጊዜ ማለት ጊዜን ካልሰኩ ብል

እሺ ወንድሜ፣ አንድ ደግሞ የመጨረሻ ጥያቄ ልጠይቅህ እና ከስሩ አዳምጣለሁ። በእኛ አስተምሮት፣ በነገራችን ላይ የእኔ ፕሮቴስታንት እምነት ተከታይ ነኝ። ሃይማኖት ከቤተሰብ ወይም ከእምነት ይወረሳል ብዬ አላምንም። እኔ ባነበኩት እና በሰማሁት ነው ማምነው እና ደግሞ ሞትን የዘላለ ሞትን በሆነ በእምነት አለኝ በሆነ ሃይማኖት ተከታይ በሆን አመልጣሉ ብዬ ነው እዚህ እምነት ውስጥ የገባሁት ምክንያቱም ታውቃለህ ሞት ሲያስፈራራን ነው ወደ ሃይማኖት ውስጥ ምንገቡ፣ አይደለ ሞት ማይኖር ምንም መናገ ሄድ ብለን በቃ እንኖራለን፣ መንፈስ ብቻ በኖ እንኖራለን። ግን አሁን በእኛ አስተምሮት አሁን የሰው ልጅ ሲፈጠር ከነፍስ ከስጋና ከመንፈስ ነው። ከዛን ይሄ አዳምና ይሆን እንደዚህ ከተፈጠሩ ባለ ሲኖሩ ሲኖሩ ሞት ወደ እነሱ መጣ። በእኛ አስተምሮት የዘላለም እርግማን አለባቸው ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይሻላል ብሏል እና ወደ እግዚአብሔር መንገድ ወደ መንግስተ ሰማያት ወይ ወደ ጀነት መንገባበት ሃይማኖት ይሄ ነው ብዬ ካነበብኩት ነው። ነገርክና እንትን ስል በቃ ማለት ለእኔ ብሎ ማለት ከእግዚአብሔር ጋር ከአቋቄን ከነቀደም እንዳልኩ አልመሲሁ አልሞትም ሞትን አልቀመሰም ምድር ላይ ሲኖር ሁሉም የእግዚአብሔር ፍጥረት ከአዳም ላከባን ጀምሮ እስከሆነ ሁላችንም እንሞታለን። ስለዚህ ሞት ወደ ኛ መጥቷል። ስንጃ እና እ በተማርኩት ነው በነበርኩት የሰው ልጅ ሞት ወደኛ የመጣው በሰራ ለማጽያት ነው እና ስንፈጠረም ዘላለማዊ ነበርን። ልክ እንደ መላእክቶች ዘላለማዊ ነበርን። ምክንያቱም ሴይጣን ዘላለማዊ ባይኖሮ እስካሁን የጠፋ ነበረ። መንፈስ ስለሆነ አይጠፋም እስካሁን እስከ መጨረሻ የፍርድ ቀን እስሚመጣ የቂያማ ቀን እስከሚመጣ ማለት ነው። ስለዚህ አሁን ወደ አብ ወይ ወደ እግዚአብሔር ወይ ወደ አለ መገባበት መንገድ በየትኛው ነው ማለት፣ ይህን ነገር ተስረዳኝ። ለምሳሌ አሁን የዘላለም ፍርድ ተፈርዶብኛል። ባይፈረድ ቢኖር አልሞትም ነበረ። ስለዚህ ከዚህ ሞት ማመልጠው እንዴት ነው እንደት ነው በሂሳብ በኩል ለመገባው በነቢዩ መሐመድ በኩል ለመገባው ወይም በሙሴ በኩል ለመገባው፣ እንደና እችንሽ በዚህ ጋር ግልጽ አድርግልኝና ዊት አድጌ ያደመጣሉ። ወንድ ያመሰግናሉ። በጣም የሰው ልጅ ትልቅ እንዲያሳስበው ነገር ከሞት በኋላ ያለው ህይወት ነው። ለመሆኑ ከሞት በኋላ የዘላለም ህይወት አለ የለም? ወታቸው አላርም። ሞት ሲለው ወንድማችን ስጋዊ ሞትን እያለ አይደለም ወገናቸው፣ ምክንያቱም ስጋዊ ሞት በሁሉም ላይ አለ ስጋ ሞት ለዘለአለም እንድቆይ ብሎ ሰው እንትን ቢል ይሄ ስተት ነው። ነቢያትም እነ አብርሃም እነ ሙሴ እነ ኢስሐቅ እነ ያዕቁብ ሁሉም ሞተዋል። ትክክለኛ ሞት ብሎ ማለት ግን መንፈሳዊ ሞት ነው፣ ከሞት በኋላ የዘለአለም ጋሃነም ውስጥ መግባት ነው። ትክክለኛ ደህነት ብሎ ማለት ከሞት በኋላ የዘለአለም ገነትን ዋገኘት ነው። እሱ ነው ትክክለኛ ህይወት። ይሄን አላህ በቁርአን ላይ ወኢነ ዳረል ኣኺረተ ለሂየል ሐየዋን ይላል በቁርአን ላይ ሲናገር ሱረቱል አንከቡት ላይ፣ ትክክለኛ ህይወት ማለት የመጨረሻዊቱ ዓለም ህይወት ነች እያለ ይናገራል። ያን ትክክለኛ ህይወት ቸዋል ስለዚህ ያን እንዴት ነው ልንድን የምንችለው በማን መንገድ ነው የሚለው ነው እንግዲህ አምላክ አላህ ሱብሓነ ወተዓላ ይህን ለመጀመሪያው ሰው ለአዳም ከሱ ጀምሮ አሳውቆታል የሚገርማቸው ብለን ናምራለ በይስላ ከአዳም ጀምሮ አምላክ አላህ አዳምን ከሰማይ ወደ ምድር በሚያወርደው ጊዜ ለዘለአለም ገነትን የሚወርስበትን መንገድ ከገሃን የሚርቅበትን መንገድ አሳውቆት ነው ይለታቸዋል አይደል ያ ምንድን ነው ከተባለ ዲን ልስላም የእስልምና ሃይማኖት ነው

አዳምንም ሔዋንንም ሁላቸውንም በእሉ ሁላቸውም ወደ ምድር ውረዱ አልኳቸው ይላል። ገና ሲያወርዳቸው ጀምሮ ምን ቃል ሰጣቸው? የዛን ተመልከቱ። ፈኢማ የእትየነኩም ሚኒ ሁደን አላቸው። አዳምና ሔዋን ሆይ ከእኔ የሆነ አንድ ቅኑ መንገድ በሚመጣላቸውን ጊዜ አላቸው። ያ መንገድ ነውቀመዳላቸው ፈመን ተቢያ ሁዳየ ያን የእኔን ቅኑ መንገዴን የተከተለ ሰው ፈላከውፉን ዐለይሂም ወላሁም የእዘሙ በነርሱ ላይ ከራትሆነ ሀዘን አለባቸውም።

ጉዞች አላረም እነዚያም ነቢያት ያን ቅኑ መንገዱን ኢስላምን ያስተማሩ አምላክ አላህ ስብሃነ ወተዓላ ቅኑ መንገድ ከእርሱ ዘንድ ምንድን ነው ከተባለ፣ ሱረት አልዕምራን ምዕራፍ ሶስት ቁጥር አስራዘጠኝ ላይ ምን ይላል? ኢነ ዲነ ኢንደላሂል ኢስላም ይላል። ከእኔ ከአምላካቸው ዘንድ ቀጥተኛው ጎዳና ኢስላም ነው እያለ ይናገራል። ቀጥተኛው ሃይማኖት ኢስላም ነው ይላል። በሌላ ቦታ ላይ ሱረት ልማኢዳ ላይ ምን ይላል? ወረዲቱ ለኩሙል ኢስላመ ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላቸው እያለ ይናገራል። ከእስልምና ሌላ መንገድ ይዛቸው ብትመጡ ወደ ገሃንም ነው የምትገቡት።

ያዕቁብ ምን አለ ለልጆቹ ወያዕቁብ ያ በኒየ ኢነ አላህ አስቶፋ አስጦፋ ለኩም ዲን ፈላ ተሞትና ኢላ ዋንትም ሙስሊሙን። ልጆች ሆይ እነሆ አምላካችኋ አላህ አንድ ሃይማኖት እስልምናን መርጦላቸዋል። አደራ ልጆቼ ሙስሊሞች ሆናቸው እንጂ አትሞቱ አላቸው ይላል። ያን ቃል ኪዳኑ አምላክ በነቢያት ላይ እያወረደ አዘዘ እስላምን ጥሩ አላቸው። መዳኛው መንገድ እርሱ ብቻ ነው አላቸው።

በላኩላችሁም መልእክተኛ መልእክተኛ በመሲሁ መኗር አልኳልኳቸው፣ ይላል ቃሉ። አመና እነሃ ምንና አላሉ ወሽሀድ ቢአነና ሙስሊሙን፣ እኛ ሙስሊሞች መሆናችንን መስክር አሉ አያህን። ስለዚህ ለሐዋርያቶች ቀናውን መንገድ ኢስላምን ይከተሉ ዘንድ የተመረጠላቸው መካከለኛ ወይም መልእክተኛ ማን ነበር? መሲሁ ነበር። መሲሁን ሳይከተሉ በመሲሁ ዘመን የነበሩ ሰዎች በፍጹም ያንን ቀናውን ጎዳና የአምላክን ጎዳና ኢስላምን አያገኙም ነበር። በየዘመናቱ ነቢያት የአምላክ መካከለኛ ናቸው። የአምላክ መልእክተኞች ናቸው። በአምላክና በሰዎች መካከል ሆነው ቀናውን ጎዳና የሚያስተምሩ ናቸው። በዚህ ዘመን ታዲያ ማን የተመረጠላቸው ከተባለ ከመሲሁ በኋላ አምላክ ነቢዩ ሙሐመድ ሰለ ላ ለም አስነስቷል። ይህን ቃል በእርሳቸው ላይ ሲናገር አላህ ስብሃነ ወተዓላ ምን ይላል ወተቢዑ ሁላለኩም ተህተዱን አለ። ሙሐመድን ተከተሉት ቀናውን ጎዳና ታገኙ ዘንድ ይለናል ሱረቱ ልአዕራፍ ላይ